ጤና ስጥልኝ፣ እንደምንዋላችሁ የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አሚኮ የሐሙስ እኩለ ቀን ዜና መጽሔታችን ተጀምሯል። የምናስቀድመው አርዕስተ ዜናዎችን ይሆናል። ሰላም እንዲጸና አብሮነትና መቻቻልን ማጎልበት ይገባል ሲሉ የሃይማኖት አባቶች ተናገሩ። በማህበረሰቡ ዘንድ የሚከሰቱ ተላላፊና ተላላፊ ያልሆኑ በሽታዎችን ቀድሞ ለመከላከልና ለበሽታዎች ፈጣን ምላሽ ለመስጠት የጤና ተቋማትና ዩኒቨርሲቲዎች ለበሽታዎች ዘመናዊ የሆነ የምርመራ ስልቶችን መከተል እንደሚገባ የአማራ ክልል ሕብረተሰብ ጤና ኢንስቲትዩት አሳሰበ። ከውጭ ጀርመን ቅኝ በገዛችበት ጊዜ የጅምላ ግድያ ለፈጸመችባቸው ሰዎች ናሚቢያ የመታሰቢያ ስነ ስርዓት አዘጋጀች። ዜና መጽሔቱን እየመራው ሁኔ ተሾማ አበበ፣ በምልክት ቋንቋው ደግሞ ፍቅር ተዘገየ ከእናንተ ጋር ቆይታ እናደርጋለን። አብራችኑ ኑኑ። ሰላም እንዲጸና አብሮነትና መቻቻልን ማጎልበት ይገባል ሲሉ የሃይማኖት አባቶች ተናገሩ። የኢትዮጵያ የሃይማኖት ተቋማት ጉባኤ ሰላምን ለማምጣት ዓላማ ያደረገ የሰላምና የምክክር መድረክ በባህር ዳር ከተማ አካሂደዋል። ዘላለም አስፋው ተጨማሪ አለው። የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤና ጂሽራ ከተሰኘ ግብረሰናይ ድርጅት ጋር በመተባበር የሰላም እሴት ግንባታ ላይ ትኩረቱን ያደረገ ስልጠናና ምክክር በባህር ዳር ከተማ አካሂዷል። በዚሁ መድረክ የተገኙት የኢትዮጵያ የሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ ሀጅ መሱድ አደም የሃይማኖት ተቋማት ለሰላም ግንባታ መሰረቶች ናቸው ብለዋል። ሰላምን ለማምጣት የሚደረጉ ንግግሮች ሁሉ ጊዜ ማይሽራቸው የሰላም መንገዶች ናቸውም ብለዋል። ትኩረታችን የእኛ ትምህርታችን እንደ ሃይማኖት ተቋም ሰላምን መገንባትና የሰላምን ድልድይ የማጠናከር ስራ መስራት ነው። ከዛ ውጪ ፈተናዎች አሉ ወይ? አዋሉ። ችግሮች አሉ ወይ? አዋሉ። ችግሮቹን ለመሻገር ችግርም ቢኖር ሰላምን ለመገንባት የሚደረግ ጥረትና ስለ ሰላም ለመነጋገር የሚደረግ ነገር በሙሉ ጊዜ የሚሽራው አይደለም። በተለይም ቢቻል ሰላምን በሰላማዊ ሁኔታ መገንባት እጅግ ያስፈልጋል። በመድረኩ አሚኮ ያነጋግራቸው የሃይማኖት አባቶች ሰላምን ማምጣትና መጠበቅ ቅድመ ሁኔታ የሚቀመጥለት ጉዳይ አይደለም ብለዋል። እምነትን ማራመድ ጨምሮ አርሶ መብላትና ነግዶ ማትረፍ የሚቻለው ሰላም ሲረጋገጥ ብቻ መሆኑንም አስገንዝበዋል። ቢቻላችሁስ ይለናል ቅዱስ ጳውሎስ፣ ከሁሉም ሰው ጋራ በሰላም ኑሩ ይለናል። ይህ ማለት ምንድን ነው? ሰላም ከማንም ሰው ጋር በሰላም መኖር እንደምንችል እየነገረን ነው። ሰላም ለሰው ልጅ ብቻ አይደለም። እንደምናውቀው የምንተነፍሰው አየርም ሰላም ሲኖር ነው የሚኖረው። አትክልቶችም፣ እጽዋቶችም፣ እንስሳቶችም ሌሎችም ፍጥረታት ሁሉ ሰላም ከሌለ ከሰው ልጅ በላይ ያሉ ፍጥረታት በሙሉ፣ ሰው ብቻ አይደለም ሰላም የሚያስፈልገው፣ እና ለእነሱም ሰላም ያስፈልጋል። ሰላም የሌለበት ሀገር መብላት መጠጣት ያስቸግራል። የበሰለን ለመጉረስ የምትቸገርበት አጋጣሚ ይፈጠራል። ና ለሰላም ሁሉም ሰው ከሰራና ሰላሙን ካመጣ ከዛ በኋላ የእድገት ጎዳና ላይ መጓዝ የምንችልበት እድል ይፈጠራል። ዋናነት ሰላም እኛ ውስጥ ነው ያለችው። እኛ ነ መጠበቅ ያለብን ሰላሜን የሚያደፈርስ ነገር ከውጭ ግፊት ሊመጣብኝ ይችላል፣ ግን ሰላሜን መጠበቅ ያለብኝ እኔ ነ ይሄን ሰላም ደግሞ ወደ አንተ ማሸጋገር ያለብኝ እኔ ነኝ። ስለዚህ በምንም ታምር ሰላም ክራይቴራ ወይ ደም ቅደም ከተከተል የሚገባለት አይደለም። ሁላችን ምንችለውን ሁሉ አድርገን ሰላምን መጠበቅ አለብን። ስለዚህ የሃይማኖት አባቶች ሰላምን ለማምጣትና አብሮነትን ለማጎልበት የአባቶችን ምክርና ተግሳጽ መስማትና መተግበር ከወጣቶች ይጠበቃልም ብለዋል። ከሊቅ እስከ ደቂቅ ድረስ ያለው አማኝ እምነቱን ተከትሎ እምነቱን የሚለውን እና የሚያዘውን መስራትና መተግበር ይገባዋል። አማኝ ነኝ እያለ እምነቱን ካልተከተለ በምድርም በሰማይም ይጎዳል። ምናልባትም እምነታችን የተለያየ ቢሆን ግን በዚች በሰላም ኬዝ ሁላችንም ልንተባበርበት ይገባል። መተባበር ስንችል ችግሩን መፍታት እንችላለን። ችግሩን ለመምታት ደግሞ የችግሩ መንስኤውን ማወቅ እንችላለን። አንድ ስንሆን፣ በጋራ ስንሆን ችግሮችን ማቅለል እንችላለን። አንድ ስንሆን ደግሞ ችግር ፈጣሪውም ሊሰማን፣ ሊያደምጠን ይችላል። ወጣቱ መማር የሚችል መስራት የሚችል ማደግ የሚችል በኢኮኖሚ በአእምሮ ማደግ የሚችል ሰላም ሲኖሩ ነው። ስለዚህ አባቶችን ትዕዛዝ የፈጣሪ ትዕዛዝ ስለሆነ እባካችሁ ልጆቻችን፣ ወጣቶች፣ የሃይማኖት አባቶች፣ ትልልቅ ሰዎች የሚመክሯችሁን ሀሳብ የሚሰጧችሁን እሺ በማለት በመታዘዝ ሰላምን በያለንበት ስንሰራ ሁሉም ሰላም ይሆናል። በመድረኩ ሃይማኖቶች ለሰላም ለመተባበርና ለአብሮነት ያላቸውን ፋይዳ በመገንዘብ ግጭቶችና አለመግባባቶችን በእርቅና በይቅርታ መዝጋት እንደሚገባም ተመላክቷል። ታጥቀው ጫካ የሚንቀሳቀሱ አካላት ወደ ሰላም እንዲመጡ የዋግምራ ብሔረሰብ አስተዳደር ምክር ቤት አባላት ጠየቁ። የብሔረሰብ አስተዳደሩ ምክር ቤት በአራተኛ ዙር 11ኛ ዓመት 30ኛ መደበኛ ጉባኤው ላይ የተለያዩ ውሳኔዎችን አሳልፈዋል። ደጀን ታምሩ በዝርዝር ዘገባ ያስቃኝናል። የዋግምራ ብሔረሰብ ምክር ቤት አራተኛ ዙር 11 ዓመት 30ኛ መደበኛ ጉባኤውን አካሂዷል። ምክር ቤቱም በዋነኛነት የአስፈጻሚውን የዘጠኝ ወር አፈጻጸም ሪፖርት መርምሮ ማጽደቅ የከፍተኛ ፍርድ ቤቱን የዘጠኝ ወር የስራ አፈጻጸም መገምገም፣ የ29ኛውን መደበኛ ጉባኤ ቃለ ጉባኤ መመርመር እና የህምጣንጋ ቋንቋን ህምጣንጋ በሚነገርባቸው አካባቢዎች በሁለተኛ ደረጃ ትምህርት ቤት እንዲሰጥ በሚሉ አጀንዳዎች ዙሪያ መክሯል። ምክር ቤቱም ህምጣንጋ ቋንቋን ቋንቋው በሚነገርባቸው እስከ ሁለተኛ ደረጃ ትምህርት ቤት እንዲሰጥና በማይነገርባቸው አካባቢዎችም እስከ ስምንተኛ ክፍል እንዲሰጥ መወሰኑ ለቋንቋው እድገት ከፍተኛ ፋይዳ እንዳለው የምክር ቤት አባሎቹ አቶ ዘነበረታ እና አቶ ታረቀ ተስፋዬ ተናግረዋል። አንድ ቋንቋ ሲጻፍ፣ ሲነበብ፣ ሲነገር ነው እና የሚያድገው፣ ከፍተኛ ሚና ይኖረዋል። ምክር ቤቶች ደግሞ ተፈጻሚ እንዲሆን ህግ የማውጣት ኃላፊነት ያላቸው ከመሆናቸው አኳያ ይህን ተፈጻሚ እንዲሆን መክረውበታል። አማርኛ እንዳንድ አንድ ስብጀክት እንደሚሰጡ እንዳናም አንድ ስብጀክት እንዲሰጥ እና ሁሉም ሰው ለምርምር እንዲያግዝ የቋንቋ እድገት እንዲወስን ከማሰብ አንጻር የተወሰነ ነው የሚል እይታ ላይ ያለ የዋግን ሰላም ለመጠበቅ በጋራ መስራት እንደሚገባም ጠቁመዋል። ጦርነትም የአገሪቷን እድገት ማደናቀፍ እንደማይገባም የምክር ቤት አባሎቹ አሳስበዋል። ማደግ ሲገባን በራሳችን እየቀነስ ነው ያለ እንግዲህ የውጭ ጠላት ባልፈት ወቅት በራሳችን እየተፈተነ ያለ ነውና ጸጥታ ችግር ባለባቸው አካባቢ ላይ ማክሮ ታጣቂዎችን በሰላም እጃቸውን እንዲሰጡና እና በተለይ እዛም ዚ ያሉት በተለያየ መንገድ የማህበረሰብ ልጆች ስለሆኑ በሰላም ወደ ህዝባቸው እንዲቀላቀሉ መጓዝ ማወት ሰጥቶ ምክር ቤት እየመከራ ያሉት የዋግምራ ብሔረሰብ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታይቱ ካሴ በዋግምራ አካባቢዎች የሚንቀሳቀሱ የታጠቁ ኃይሎች ልዩነቶችን በውይይት ለመፍታት ወደ ሰላም መቅረብ እንደሚገባቸው ነው የጠየቁት። የምክር ቤቱ አባላትም ለክልሉ ሰላም መጽናት የበኩላቸው ሚና እንዲወጡ አሳስበዋል። ከጦርነት የሚገኙ ትርፍ አለመኖሩን እና የሰላምን ዋጋ በሁን በመረዳት በየአካባቢ ሰላማችንን ሊያደፈርሱ የሚችሉ ኃይሎችን በቀረበላቸው የሰላም አማራጭ በውይይት ችግሮችን በመፍታት የተረጋጋ ሰላም እንዲገኝ አበክሮ መስራት ይጠበቅበታል። በየደረጃ ያለው የምክር ቤት አባላችንም በሰላም አጀንዳዎች ላይ በስፋት በመምከር ትክክለኛ የህዝብ ውክልናችንን በመወጣት አስተማማኝና ዘላቂ ሰላም እንዲረጋገጥ የድርሻችንን ልንወጣ ይገባናል። የብሔረሰብ ምክር ቤቱ የተለያዩ ውሳኔዎችንና የቀጣይ የትኩረት አቅጣጫዎችን በማስቀመጥ ተጠናቋል። ሰላምን ለማዝለቅና መሰረተ ልማቶችን ለማከናወን የህብረተሰቡ ድርሻ ከፍተኛ መሆኑን የምስራቅ ጎጃም ዞን አስተዳደር ገለጸ። በዞኑ እናርጅ እናውጋ ወረዳ በፈለገ ብርሃን ከተማ በሰላም፣ በልማትና በመልካም አስተዳደር ችግሮች ዙሪያ ከህብረተሰቡ ጋር ውይይት ተካሂደዋል። መረጃውን ያደረሰን የናርጅ ናውጋ ወረዳ የመንግስት ኮሚኒኬሽን ነው። አለምነች ንጉሴ ታቀርበዋለች። በምስራቅ ጎጃም ዞን እናርጅ እናውጋ ወረዳ ፈለገ ብርሃን ከተማ በሰላም በልማትና በመልካም አስተዳደር ችግሮች ዙሪያ ከሃይማኖት አባቶች፣ ከሀገር ሽማግሌዎች እና ከነዋሪዎች ጋር ውይይት ተካሂደዋል። ነዋሪዎቹ የከተማ የውስጥ ለውስጥ የመንገድ ስራ፣ የውሃ፣ የሆስፒታል፣ የአምቡላንስ ጥያቄዎች እንዲሟሉላቸው ጠይቀዋል። የአካባቢያቸውን ሰላም ለማጽናት የድርሻቸውን እንደሚወጡም ተናግረዋል። እሶቻችን ብዙዎቻችን፣ አባቶቻችን የሚሰቃዩበት ነው። ሆስፒታል የሚያስፈልገው ሁለተኛ በልማታችን በኩል እምንታገለው አባቶች ብዙ ነው። ዛሬ ግን ሌት ቀን እግዞ ስንተ እግዚአብሔር ጋር እግዚአብሔር ደግሞ እነሱ ወንድሞቻችን ተፈጡ ስንት አይተነም ትራንስፖርት የማይደርስባቸውን በሸክም የሚመጣ ወላጆች ስለዚህ አሁን በተለይ ሆስፒታል የሚመጣል ነ ወደ ደጋ ያሉት አካባቢዎች የሚሞተው ወላድ ይቀንሳል። ድንገተኛ ታማሚ እኮ አይመጣ የተወሰነ እንትን ይሰራል የሚል ስላለኝ ነው። አሁንም ቢሆን ሆስፒታል እንደ ጥያቄ ብትሱም ነው። ሌላው አምቡላንስ ይመጣላችኋል ተብለን ነበር። ገንዘብ እኮ አጓንተን ነበር። አምስት መቶ ሺህ ነው በአንድ ቀን አዋል ተሰተን ነው። ወረዳው እንደገና የመለሰልኝ ስለ ጥያቸ አምቡላንስ ትመጣለች የተባለች አምቡላንስ የት ቀርታ ነው የሚል ጥያቄ አለ። ሌላው የውስጡ ለውስጥ መንገድ ትክ እየተሰጠ ውስጡ ለውስጥ ታልጠቃሚ ከተማ ከተማ አይመስልም። ስለዚህ የውስጥ ለውስጥ መንገዶችን አስቸኳይ በርካታ የልማት ስራዎች መከናወኑን የተናገሩት የእናርጅ እናውጋ ወረዳ ዋና አስተዳዳሪ አቶ ሙሉ ጌቴ የሃይማኖት አባቶችና የሀገር ሽማግሌዎች የተጀመረውን አንጻራዊ ሰላም በዘላቂነት ለማስቀጠል ማህበረሰቡን የመምከርና የማስገንዘብ ስራ መስራት ይኖርባቸዋል ብለዋል። እዚህ አካባቢ ያላችሁ አባቶች፣ ወንድሞች የጦርነት ጭምር አስከፊነት ተገንዝባችሁ? እርስ በርስ መገዳደል ሊብቃ፣ ከዚህ በኋላ ይቁም። እኛ የምንፈልግ ሰላም ነው ልማት ነው፣ ጦርነትን አንፈልግም የሚል አቋም ጭምር ይዛችሁ እኔ ዚህ ላይ የጋራ ቃል ኪዳን ጭምር ገብተን ስራ የምንሰራበት መንገድ ከተፈጠረ ከዚህ ውጭ ያለው የሚያስቸግር ነገር አለ ብዬ አላስብም። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑሩልኝ ብርሃኑ ህብረተሰቡ የተለያዩ መሰረተ ልማቶችን እያከናወነ መሆኑን ተናግረዋል። ይህን የሰራችሁ ታሌ በጣም ጥሩ ነው የውሃ እነዚህ ያነሳችኋቸው አጠቃላይ የልማት ጥያቄዎች እንዴት መፈጸም እንዳለባቸውና የጥያቄዎች መነሻ ምን እንደሆኑ ተረጋግቶ ታች ያለው አመራርም ተረርቶ ምላሽ ለመስጠት ንጋግር ነው። ጫካ የገቡት ኃይሎች የሰላም ጥሪውን መቀበል ይኖርባቸዋል ያሉት አቶ ኑርልኝ ህብረተሰቡም ለዚህ የሰላም ጥሪ አጋዥ ሊሆን እንደሚገባ አሳስበዋል። መቀመጥ ውስጥ የሚያስገባ መንገድና ድርጊት እዚሁ ውስጥ የገባውን የሚሆን ያልገባውን አካል ድምር ውጤት ዲስቁልና ውስጥ የሚከትል ስለሆነ እንዲገባ ተናጠላዊ ከአባቶች ጎን ሆናችሁ ተናጠላዊ የሆነ የዘመድ ምክር፣ ንግግር፣ ውይይት ያስፈልጋል። የሰላም አማራጭን እንዲከተል የምንሰራው ስራ እንደተጠበቀ ሆኖ ወለጎን ግን ሕግ የማስከበር ስራችን ተጠናክሮ ይቀጥላል። የተጀመረውን አንጻራዊ ሰላም በዘላቂነት ለማጽናት የኅብረተሰቡ ድርሻ ከፍተኛ መሆኑንም ዋና አስተዳዳሪው አንስተዋል። የከተማዋን ሰላም ለማረጋገጥ ኅብረተሰቡን የሰላሙ ባለቤት በማድረግ ሰላምን ማስፈን መቻሉን የጎንደር ከተማ አስተዳደር ገለጸ። ሁለንተናዊ ለውጥና እድገት ለማምጣት የቀደመ ባህልና ሴቶቻችንን በሚመጥን መልኩ በሀገራዊ አንድነት መንፈስ መስራት እንደሚገባ ከንቲባው ገልጸዋል። በአማራ ክልል የተፈጠረውን የሰላም ጦት ችግር ለመፍታት የተለያዩ ስራዎች እየተሰሩ ይገኛሉ። በተደጋጋሚ በተካሄዱ የህዝብ መድረኮችም ህዝቡ የሰላሙ ባለቤት እንዲሆንና የድርሻውን እንዲወጣ ማድረግ ተችሏል። ቀደም ሲል ከነበረው የሰላም ጦትም አሁን ላይ በክልሉ በተለያዩ አካባቢዎች የሰላም መሻሻሎች ስለመኖራቸው ይነሳል። ከአሚኮ ጋር ቆይታ ያደረጉት የጎንደር ከተማ ከንቲባ አቶ ቻላቸው ዳኘው ሰላምን ለማረጋገጥ በሚደረገው ጥረት ህዝቡን ባለቤት በማድረግ ረገድ ስኬታማ ስራዎች መሰራታቸውን ገልጸዋል። እኛ ከተማ ላለፉት ሁለት አመታት፣ ማለት ይቻላል በችግር ውስጥ የቆየ ከተማ ነው። በሰላም እጦት ውስጥ ህዝባችን ሲሰቃይ የቆየ ነው። የተለያዩ ወንጀሎች የሚፈጸሙበት እኔ የነበረው በተለይ እገታን ጨምሮ ሰላሙን ለማምጣት የመንግስት ህዝቡን በመያዝ ከፍተኛ ርብርብ ሲያደርግ ቆይቷልኝ። ህዝባችንም ጋር መተማመን በመቻላችን ሰላሙን ራሱ ባለቤቱ ነው እንዲጠብቅ ከማድረግ አኳያ ከፍተኛ ስራዎች ሰርተናል። በጣም ብዙ አድካሚ ጉዳዮችን ያለፍነው ህዝቡ አካባቢውን እንዲጠብቅ አደረጃጀቶችን በመፍጠርና የሰላም ዘብ እንዲቋቋም በማድረግ ሰላምን የማስፈንና ወንጀልን የመከላከል ስራዎች መሰራታቸውንም ከንቲባው ገልጸዋል። ማህበረሰቡን ባለቤት አድርጎ እያንዳንዱ ሰው በየሰፈሩ በራሱ አካባቢ እዛችው ብሎኩ ላይ እንዲጠብቅ ያደረግንበት ብዙ ወንጀለኛ ብዙ ወንጀልን የተከላከልንበት ነው። ወጣትም የሰላም ዘብ አድርገን ከማውጣት አኳያ የማህበረሰብ የሰላም ዘብ በሚል ወጣቶች ተደራጅተው ሰፈራቸውን እንዲጠብቁ ያደረግን በከተማችን እንግዲህ ወደ 843 የሚሆኑ ወጣቶች ብሎኮችን የሚያስተባብሩ አብረው ከጸጥታው አካል ጋር አብረው የሚሰሩ ቅድመ መከላከል ወንጀል ላይ እየሰሩ ያሉ ወጣቶች አሉን። አብሮ ከህዝብ ጋር ተሳስሮ ባለቤቱ ነው እንዲሰራ ያደረግንበት ውጤታማ ነበር። ጸጥታ መዋቅሩም ህዝቡ በተለይ ርብርብ በማድረግ የተሻሻለ ነገር እንዲመጣ ማድረግ ችለናል። ቀደምቶቻችን የኖሩበትን ታሪክና ሴት በማስቀጠል ህብረ ብሔራዊነት የተረጋገጠባትና አንድነቷ የተጠናከረች ሀገር ለመገንባት የአባቶቻችን ታሪክ ማስቀጠል የሚችሉ ስራዎችን መስራት እንደሚገባም ከንቲባው አስረድተዋል። ከፍተው ስንል ያኔ ነው ከሆድ ከጎጥ ከሰፈር ከብሔር ከእንትን የዘለለ አስተሳሰብ ነበራቸው። እሱን እንኑረው። ስለዚህ የዛ አስተሳሰብ ውጤት ነው የኢትዮጵያ። በዘመኑ ብዙ ሀገራት እኮ በዛን ወቅት ግጭት ውስጥ ነበሩ፣ በዘር በሃይማኖት ግጭት ውስጥ ነበሩ። የእኛ የተረጋጋች ከባስተዳደሩም፣ በሕክምናውም በህጉም በሁሉም ነገር የተሻለ ለዓለም ያበረከተ ህዝብና ሀገር። አሁን እንደገና በዚህ ደረጃ ተቀምጠን ተገኝተናለኝ አኗኗራችን ከጀመርንበት አኳያ አይመጥንም። አሁን የምናስበው ከጀመርንበት ከኖር ነው አኳያ አይመጥንም። አሁን ስለ ኢትዮጵያዊነት ያለን እይታ አይመጥንም። ስለ ሰው ያለን እይታ ያኔ የጀመርንበት አሁን አይመጥንም። ሶ የትላንቱን እንሰብ ስንል መነሻችን ያ ነው። ስለዚህ ህብራዊነትን ያከበረ ወንድማማችነት እህታማማችነት ያከበረ በጋራ እድገትን መሰረት ያደረገ የእኛ እድገት የሌሎችም እድገት ነው። አሁን በመዋጮ ሀብት ስናሰባሰብ ያየ ነው። በጎንደር እድገት ሶማሌው አበርክቷል። ደቡቡ አበርክቷል። ኦሮሞያ አበርክቷል። ሌሎች ሌሎችም አበርክተዋል። ስለዚህ እኛ ደግሞ በሶማሌው እድገት፣ በአፋሩ እድገት አብረን የምናበረክትበት የጋራ ትስስር ውጤት ነው። ከተማው አሁን ላይ ያለው የሰላም ሁኔታ የልማት ስራዎችን አጠናክሮ ለማስቀጠል የሚያስችል መሆኑንም ከንቲባው ገልጸዋል። በአማራ ክልል በተገሰተው ግጭት ምክንያት በትምህርት ላይ እያደረሰ ያለው ጉዳት አሳሳቢ በመሆኑ የታጠቁ ኃይሎችም ሆነ መንግስት ከልብ የመነጭ ድርድር በማድረግ ተማሪዎችን ወደ ትምህርት ገበታ መመለስ እንደሚገባ ዶክተር ቹቹ አለባቸው አሳሰቡ። በአማራ ክልል በ2017 የትምህርት ዘመን 7 ሚሊዮን ተማሪዎች ለማስተማር እቅድ የተያዘ ቢሆንም በትምህርት ገበታ ላይ የሚገኙ ከ2.8 ሚሊዮን ያልበለጡ መሆኑን ከክልሉ ትምህርት ቢሮ የተገኘው መረጃ ያመላክታል። ለአዲሱ ታደገ ዘገባ ጌታቸው ገደፋው። በአማራ ክልል በተቀሰቀሰው ግጭት ምክንያት በርከት ያሉ ጉዳቶች የደረሱ ቢሆንም በትምህርት ዘርፉ የደረሰው ጉዳት ግን በታሪክ ላይ ጥሎት የሚያልፈው ጠባሳ ቀላል አይደለም። በክልሉ በ2017 ዓ ም የትምህርት ገበታ ላይ መገኘት ከሚገባቸው ከሰባት ሚሊየን በላይ ተማሪዎች ውስጥ እስካሁን ትምህርት ቤቶች ላይ የሚገኙት ከ2.8 ሚሊየን ያልበለጡ ተማሪዎች ብቻ ናቸው። ቀሪዎቹ ተማሪዎች በአካባቢያቸው ባለው ግጭት ምክንያት ወደ ትምህርት ቤት ገብተው መማር አልቻሉም። ይህም የክልሉን ተወዳዳሪነት የሚቀንስ ነው ብለዋል ዶክተር ቹቹ አለባቸው። ብዙ ጉዳቶች ደርሰዋል። አንዳንዶቹ ጉዳቶች በጊዜም በምንም ልትጠግናቸው የምትችሉ ጉዳቶች ይሆናሉ። በትምህርት ላይ የደረሰው ጉዳት ግን እጅግ በጣም ከባድ፣ እሱን ለመጠገን ብዙ ዋጋ የሚያስከፍል ነው። እጅግ ግን የሚበዛው የአማራ ክልል ተማሪዎች ከትምህርት ውጭ ሆነዋል። ይህ በዚህ ትውልድ ወይም በአንድ ትውልድ ላይ ትልቅ ውድመት፣ ትልቅ ኪሳራ ነው የሚያመጣው። በተራዘመው የአማራ ሕዝብ ህይወት ውስጥ ደግሞ ከባድ ስብራት ጥሎ ነው የሚያልፈው። ዘመኑ የቴክኖሎጂ ነው፣ ዘመኑ የመማር ነው። ተወዳዳሪ ለመሆን ደግሞ መማር አለብህ። አሁን እየተከሰተ ያለው ድርጊት ግን ይህን ክልል በእጅጉ የሚጎዳ ከተወዳዳሪነት የሚያወጣ ድርጊት ነው እየተከሰተ ያለው። ዶክተር ቹቹ ከራሳቸው የህይወት ተሞክሮ በመነሳት በአካባቢያቸው ከዚህ ቀደም በተደረጉ ተደጋጋሚ ግጭቶች ምክንያት በርካቶች ሳይማሩ በመቅረታቸው የነገ ሀገር ተረካቢ ዜጎች ከትምህርት ገበታ ውጭ መሆናቸውን ተናግረዋል። በአጋጣሚ ሆኖ የጦርነት በትምህርት ላይ ከሚያስከትሉት ጉዳቶች አንዱ በታሪክ አጋጣሚ የሆነ የዚህ ሰለባ ላይ ያው በሄደን ትግል ወቅት በግጭት ምክንያት ትምህርት ቆሞ ነበር ከአስር ከአስራ አምስት ዓመት በላይ ነው እንደውም የዘለቀው። ያ እና በዛ ወቅት እኔ ተወልጄ ባደግኩበት አካባቢ ሕጻናት ለዚህን ያህል ዓመት ጊዜ ከትምህርት ውጭ ነው የኖሩት እና አንድ ትውልድ በሙሉ ሳይማር ያለፈበት ጊዜ ነው የነበረው እና ዛሬ አካባቢውን የትውልድ አካባቢ ስታየው በተማረ ሰው ኃይል እና የኔ መሰል አካባቢዎች ማለት ነው በጣም አሁን የሰሜኑ ፓርቶ ስታየው ብዙም በትምህርት ተወዳዳሪ ሆኖ አታገኘውም እስከ ዛሬ ድረስ ማለት ነው፣ አልተጠገነም። በተለይም በአጭር ጊዜ ካልተቋጨ ክልሉ ስብራቱ እጅግ በጣም ከባድ ነው የሚሆነው። ሊጠገን ወደማይችልበት ደረጃ ወይም ደግሞ ጊዜ ሊወስድ የሚችል ስብራት ጉዳይ ነው የሚደርስበት እና እየደረሰበት ያለ ተሎ መፍትሄ የሚያስፈልገው ጉዳይ ነው። የግጭቱን ምንጭ ከስሩ በማጥናት መፍትሄ ማፈላለግ ካልተቻለ እንደ ክልልም ሆነ እንደ ሀገር የሚያስከትለው ችግር ቀላል ስለማይሆን የታጠቁ ኃይሎችም ሆነ መንግስት ከልብ የመነጨ ድርድር በማድረግ ተማሪዎችን ወደ ትምህርት ገበታ መመለስ ያስፈልጋልን ብለዋል። ችግሩን መጀመሪያ በጥንቃቄና ሳይንሳዊ በሆነ መንገድ ማጥናት በጣም አስፈላጊ ነው። የመጀመሪያው ጉዳይ ችግሩን በደንብ መለየት ያስፈልጋል። መፍትሄው ደግሞ በእኛ ብቻ ሳይሆን ዓለም የሰራባቸው ከእንዲህ አይነት ግጭቶች የወጣባቸው ብዙ መንገዶች አሉ። ተፋላሚ ወገኖች በራሳቸው ያለምን ገፊ በራሳቸው መንገድ መጥተው አይ ይህን ህዝብ ዋጋ እያስከፈልነው ነው ይብቃን፣ ብለው በራሳቸው መንገድ ያለ ማንም ጣልቃ ገብነት ማለት ነው። እንደዚያ ቢደረግ በጣም ተበራጭ። ሶስተኛ ወገኖች ገብተው የሚደራደሩበትና የሚሸማገሉበት አሰራር እጅግ በጣም አስፈላጊ ነው። ለአማራ ክልልም ለኢትዮጵያም እንዳጠቃላይ ተወስዶ ሲታይ ድርድር ድርድር እውነተኛ ድርድር ማለት ነው። ድርድሩ ደግሞ ዙሮ ችግር የሚያስከትል መሆን የለበትም። በቀጥታ ስርጭት ወደምንመለከተው መረጃ አልፋለሁ። ተመልካቾች በማህበረሰቡ ዘንድ የሚከሰቱ ተላላፊና ተላላፊ ያልሆኑ በሽታዎችን ቀድሞ ለመከላከልና ለበሽታዎች ፈጣን ምላሽ ለመስጠት የጤና ተቋማትና ዩኒቨርሲቲዎች ለበሽታዎች ዘመናዊ የሆነ የምርመራ ስልቶችን መከተል እንደሚገባ የአማራ ክልል ኅብረሰብ ጤና ኢንስቲትዩት አሳሰበ። ዓለም አቀፍ የጤና ምርምር ጉባኤ በባህር ዳር ዩኒቨርሲቲ አዘጋጅነት እየተካሄደ ነው። በጉባኤው በጤናው መስክ እየታዩ ያሉ የማህበረሰብ ጤና ችግሮችና መፍትሄዎቻቸው በምሁራን ቀርበው ውይይት እየተደረገባቸው ይገኛል። ጉዳዩን በተመለከተ ተጨማሪ መረጃ ሊያደርሰን ዘጋቢያችን አዲሱ ተስፋዬ በቀጥታ የስርጭት መስመራችን ላይ ይገኛል። ሰላም፣ እንደምንዋል ከአዲሱ። እስቲ በውይይቱ የተነሱ ዋና ዋና ሀሳቦች ምንድን ናቸው? አመሰግናለሁ ተሾመ። ቀደም ሲል እንደጠቀስከው በተለይም የጤናውን ዘርፍ ለማዘመንና በጤናው ዘርፍ ላይ የሚታዩ ችግሮችን ለመፍታት ዩኒቨርሲቲዎችና እንዲሁም አጋር አካላት በርካታ ተግባራትን እያከናወኑ ይገኛሉ። እዚህ የምንገኘው ባህር ዳር ዩኒቨርሲቲ ጤና ሳይንስ ኮሌጅ ሕክምናና ጤና ሳይንስ ኮሌጅ በተለይም በጤናው ዘርፍ ላይ የሚታዩ ችግሮችን ለመፍታት አምስተኛውን የጤና ምርምር ጉባኤ እያካሄደ ነው የሚገኘው። በአማራ ክልልም ያው እንደሚታወቀው በተለይ ከዚህ ከግጭቱ ጋር ተያይዞ የተለያዩ ተላላፊ የሆኑ በሽታዎችን ወባን ጨምሮ ኮሌራና ሌሎች የተያያዙ በሽታዎች እየተከሰቱ ይገኛሉ። እነዛን ለመፍታትም የህብረተሰብ ጤና ኢንስቲትዩት ጤና ቢሮ በጋራ እየሰሩ ይገኛሉ። እንግዲህ ባህርዳር ዩኒቨርሲቲ ከመማር ማስተማሩ ባለፈ የምርምር ስራዎችን ደግሞ ተሻጋሪ የሆኑ የምርምር ስራዎችን በማፍለቅ ረገድ እዚህም ምሁራን እንደሚፈልቁበት መልኩ በርካታ ተግባራትን እያከናወነ ነው የሚገኘው። በተለይ እነዚህን አስተሳስሮ ከመስራት የምርምርና ጥናትና ምርምር ስራዎችን አያይዞ ከጤና ተቋማት ጋር ከመስራት አኳያ የማህበረሰቡን የጤና ችግር በተለይም ተላላፊና ተላላፊ ያልሆኑ በሽታዎችን በመፍታት ረገድ ተራማጅ የሆኑ ለረጅም ጊዜ የሚቆዩ የምርምር ስራዎችን በመስራት በርካታ ተግባራት ማከናወኑ ይታወሳል። እንግዲህ የባህር ዳር ዩኒቨርሲቲ ጤና ሳይንስ ኮሌጅ ዛሬ አምስተኛ እያካሄደ ያለው የህክምና ምርምር ጉባኤው እስከ ነገ የሚቀጥል ይሆናል። ከዚህ ጋር በተያያዘ በተለይም ተላላፊ የሆኑ በሽታዎችን ወባን ጨምሮ፣ ኮሌራ እና ሌሎች ወደፊት ሊከሰቱ የሚችሉ በሽታዎችን ቀድሞ ምርመራ በማድረግ የቴክኖሎጂ ስራዎችን በማዘመን ዘመኑ የደረሰባቸውን የዲጂታል ቴክኖሎጂን ተግባራዊ በማድረግ የማይበገር የጤና ስርዓትን በመገንባት ረገድ ከፍተኛ ሚና መጫወት እንዳለባቸውን የተያያዘ በተለይም አየር ንብረት መለወጥ ጋር ተያይዞ በርካታ በሽታዎች ይከሰታሉ። አብዛኛው በሽታዎች የሚከሰቱ ከአየር ንብረት ጋር መለዋወጥ በተያያዘ ነው። እነዚህም ደግሞ ቀድሞ ትንበያ በመስጠት ረገድ ዩኒቨርሲቲዎች የማይተካ ሚና እንዳላቸው ተገልጿል። በዛሬው አምስተኛው የሕክምናና ምርምር ጉባኤ ላይ የአማራ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር በላይ በዛ ብህ ተገኝተዋል። እንዲሁም የባህርዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ዋና ዳይሬክተሩ ዶክተር በቃሉ ውብሸት ተገኝተዋል። እንግዲህ የተለያዩ የምርምር ስራዎች እየቀረቡ ነው የሚገኙ ከእናቶችና ህጻናት ጤና አጠባበቅ ጋር በተያያዘ በተለይም እንደ ክልል ምን ማድረግ አለብን። ከዚህም ባለፈ ደግሞ የስርዓተ ምግብ ችግር ያለበት ክልል ነው። አማራ ክልል አምራች እንደሆነ ይታወሳል። ግን ይህንን ደግሞ ሀብቱን መጠቀም እንዳለበት ስርዓተ ምግብ ላይ የህጻናት መቀንጨር በብዛት የሚታይ ነው። በርካታ ውጤቶች አመላካች የሆኑ ውጤቶችም እየወጡ ነው የሚገኙት ከዚህ ከእናቶች ምጤና አጠባበቅ ጋር ተያይዞ የስራተ ምግብን ከህጻናት ጋር አጣምሮ መስራትን የሚጠይቅ ጉዳይ ነው። ሌሎች ደግሞ ቀጣይ ከድርቅም ጋር ተያይዞ ውሃ ወለድ የሆኑ በሽታዎች ሊከሰቱ ይችላሉ። እነዚያን ቀድሞ በመተንበይ ረገድ ዩኒቨርሲቲዎች የምርምር ውጤቱን ተሻጋሪ የሆነ የምርምር ውጤቶችን ማፍለቅ አለባቸው፣ ለፖሊሲ አውጪዎችም ደግሞ በማቅረብ ረገድ ኃላፊነታቸውን መወጣት እንዳለባቸው የጤና ተቋማትም ከታችኛው ከጤና ኬላ ጀምሮ እስከ ሆስፒታል ድረስ ያሉ የጤና ስራዎችን ከዩኒቨርስቲዎች ጋር አጣምሮ መስራት አለባቸው። እንደሚታወሰው ተሾመ የአማራ ክልል ዩኒቨርሲቲዎች ፎረም በየአመቱ የሚያካሄደው ጉባኤ ያለ ያንንም አጣምሮ የምርምር ውጤቶችንና ደግሞ ተሻጋሪ ስራዎችን በመስራት ረገድ ከፍተኛ ስራዎችን መስራት እንዳለበት ነው የተጠቆመው። አሁንም ጉባኤው እየተካሄደ ነው። ሌሎች ደግሞ ጥናታዊ ጽሁፍ ዛሬን ጨምሮ ከሰዓት በኋላ ባለው የውይይት ምዕራፍ የሚቀርቡ ይሆናል። ለጊዜው ያለኝ መረጃ ይህንን ይመስላል። ዘጋቢያችን አዲሱ ተስፋዬ፣ ጉባኤው እየተካሄደበት ካለው ከባህር ዳር ዩኒቨርሲቲ በቀጥታ ስርጭት ላደረስከን መረጃ አመሰግናለሁ። በዚሁ ከውጭ የመረጃ ምንጭ ለተጠናቀሩ ዜናዎች አልፋለሁ። የዓለም ምግብ ፕሮግራም ሀገራት በጋዛ ለሚገኙ ተፈናቃዮች እያደረጉ ያለውን እርዳታ እንዲያሳድጉ ጠየቀ።